የተወደዳችሁ ኦርቶዶክሳውያን ምን እንዳለ ታውቃላችሁ? በዚች በሚኖሩት ላይ ቅዱስ መጽሐፍ እንደሚናገረው ይልቁንም በመጨረሻው ዘመን መፍራትና መንቀጥቀጥ ዝንጎችን ያዛቸው እንዳለ የተዘናጋነውን መፍራትና መንቀጥቀጥ ሳይዘን አይቀርም። ወገኖች ድንጋጤ አለ፣ ሁከት አለ፣ ፍርሃት አለ፣ መንቀጥቀጥ አለ፣ ስጋት አለ። ምን እንወሻሻለን? ጌታ ሆይ፣ ሃይማኖት የሚያስገድ መከራ ሳይመጣብን ጌታ ሆይ፣ ቶሎ ወደዚሽ ከተማ ውሰደን ብንለው አሻል። ዕለተ ምጽአት የክርስቶስ ወደ እኛ መምጣት ብቻ አይደለም፤ እኛም ወደ ክርስቶስ የምንሄድበት የሞታችን መንገድ ዕለተ ምጽአታችን እኮ ነው። የሰርጋችን ቀን ማለት እኮ ነው። እቺ የምንኖርባት ዓለም የፍርሃት ዓለም አይደለችም። ሐዘን ሐዘን ሐዘን፣ ይህች ዓለም ጆሮን ጭብ የሚያደርግ አንዱን ስንሻገረ ወዳም ወዳ አንዱን አለፍ ነው ስንል ሌላ ጎርፍ፣ አንዱን ተጠለል ነው ስንል ሌላው ዶፉ፣ ሐዘን። ታዲያ በዚህች የሀዘን ከተማ በዚች የሀዘን ዓለም በቃ ዝም ብለን መኖር ነው የምንፈለገው? የምንኖርባት ከተማ ልትጠቀለል እንዳለች በእርግጥ ያሳያል። ወገኖችን፣ ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን መምህራን፣ ወንጌል ዘማርያን የተወደዳችሁ የሉል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች፣ እንደምንሰነበታችሁ በዚህ የምትኖር ከተማ የለችንም፣ በዚህ ኃይለ ቃል አቆያችኋለሁ ለክርስቲያኖች እንድንሰማው ከሚገባው ነገር አንዱ በዚህ ዓለም በዚህ ምድር የምንናፍቃት ሌላ ከተማ እንደሌለችን ይልቁንም ግን በተስፋ የምንጠብቃት ልባችን የሚናፍቃት ፍቃድ በዚያ ለዘላለም እንድንኖር የምንጠብቃት ሌላ የተስፋ አገር፣ ሌላ የተስፋ ከተማ፣ ሌላ የተስፋ ህይወት፣ እንዳለን አድራሻዋንም ከተማዋንም ማወቅ ይገባናል። ጌታችን በዚህ በማቴዎስ ወንጌል ምዕራፍ አራት ላይ የመጨረሻ ምልክት ለቅዱሳን ሐዋርያት ሲነግራቸው ድንጋይ በድንጋይ ላይ ሳይፈርስ ሳይወድቅ አይቀርም ነው ያላቸው። እውነት ነው። ያማረው መቅደሳቸው ፈርሷል። እውነት ነው። አይተውት የተደነቁበት መቅደሳቸው እንዳልነበር ሆኗል። ጌታችን የጀመረው በልባቸው ውስጥ ስለ መቅደሳቸው የነበረውን የገነን አመለካከት በማፍረስ ነው የጀመረው። ነገሩ ከዚህ ቢጀምር ተገቢ ነው ወገኖቼ። ይህንን ማሰላሰል ጠቃሚ ነው ወገኖቼ። የምንመካባቸው ነገሮች ይፈርሳሉ። የተመረኮዝናቸው ነገሮች ይሰበራሉ። በእጆቻችን አፋችንን የጫንባቸው፣ ያስደነቁን፣ ያስገረሙን የዚህ ዓለም ጉዳዮች አንድ ቀን ያከትማሉ። ለዚህ ነው ጌታችን ከሚፈራርሰው ነገራቸው፣ ከተመኩበት ትምክህታቸው፣ ከተደነቁበት መደነቃቸው ዘወር ሊያደርጋቸው እንጂ ተናገራቸው። የተወደዳችሁ ኦርቶዶክሳውያን በምድር የተደነቅንባቸው ደግሞም የተሸነፍንባቸው ደግሞም የተመካንባቸው ደግሞም እጅ የሰጠንባቸው የቱም ነገር አንድ ቀን ማብቃቷ አይቀር። ጌታችን ስለ በለስ ምሳሌ ያነሳ እናስተማራቸው ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ በጋ እንደቀረበ ታውቃላችሁ አላቸው። ይህቺ ማን ነበረች? ሊቃውንት ቤተክርስቲያን ተርጉመውላቸዋል። በለተሰንበት እስራኤል ነበረች። ጌታችን ምን እያላቸው መሰላችሁ? እስራኤል ባበበች ጊዜ፣ እስራኤል ኃይል ባገኘች ጊዜ፣ እስራኤል ተደማጭ በሆነች ጊዜ፣ በለስ የተባለችው እስራኤል ሀያል በሆነች ጊዜ፣ በለስ ጫፏ ሲለጸልስ ቅጠሏም ሲያቆጠቁጥ በጋ እንደቀረበ እንደምታውቁት ሁሉ እስራኤልም እንደዚህ ስትሆን በደጅ እንደቀረብኩ ወቁ እያላቸው ነው። አዎ ክርስቲያኖች እስራኤል ወደ ሀያልነት መታለች። በለሲቷ አብባለች። በዙሪያዋ ያሉትን መጎሰም ይዛለች። ደክማ የነበረችው ጉልበተኛ ወደ መሆን መታለች። ተበትና የነበረችው ተሰብስባለች። ነቢዩ ዳንኤል በትንቢተ ዳንኤል ምዕራፍ ሰባት ላይ እንዲህ የሚል ትንቢት ተናግሯል። የተበተነው ኃይል መሰብሰብ በጨረሰ ጊዜ ፍጻሜ ይሆናል ይላል። አዎ ሁለተኛው የነቢዩ ትንቢት እየተፈጸመ ነው። የተበተነው ኃይል እስራኤል መሰብሰብ እያበቃ ነው። ያን ጊዜ ፍጻሜ ይሆናል የተባለው ቃል መፈጸሙ አይቀሬ ነው። እንግዲህ አስቀኑ እንደቀረበ ያሳያል። የምንኖርባት ከተማ ልትጠቀለል እንዳለች በእርግጥ ያሳያል። ወገኖቼ ታዲያ የኔና የናንተ ከተማ ማን ናት? የምትመጣው ናታ። እሷ ምን አይነት ናት? ጨለማ የሌለባት ከተማ። እሷ ምን አይነት ናት? የብርሃን ጎርፍ፣ የብርሃን ሿሿቴ የሚጎርፍባት ከተማ ብርሃን የሆነች ከተማ የማጥበረብር ብርሃን፣ የማያቃጥል ብርሃን፣ የማይበዘብዝ ብርሃን፣ የማያስጨንቅ ብርሃን፣ የብርሃን ከተማችን። እሷን ነው የምንፈልገው። እቺን ከተማ ክርስቲያኖች፣ አገራችን፣ አድራሻችን፣ ቦታችን ይቺ ከተማ ናት ወገኖች። ከሰማችኋቸው በመጽሔት ካያችኋቸው በፊልም ከተረዳችኋቸው ከአስደናቂ የዓለማችን ከተሞች ጋር አይን አይቷት፣ ጆሮ ሰምቷት፣ ቅኔ ተቀኝጧት፣ ብዕር ቃኝቷት፣ ልብ አስቧት የማያውቅ ልዩ ከተማ ለእኔና ለእናንተ ተዘጋጅታለች። ክርስቲያኖች ጨለማ ከተማ የለችን። በክፉ የተያዘች ከተማ አትኖረንም። አንድ ቀን ትተናት መሄዳችን አይቀሬ ነውና ይልቅ ልባችን፣ ይልቅ ሕሊናችን፣ ይልቅ ተስፋችን፣ ይልቅ ትልማችን፣ ይልቅ ርያችን ወደዚች የብርሃን ከተማ የምንጓዝ ሊሆን ይገባል። በዚች አሁን በምንኖርባት ከተማ የተወደዳችሁ ኦርቶዶክሳውያን ምን እንዳለ ታውቃላችሁ? አሁን በዚች በሚኖሩት ላይ ቅዱስ መጽሐፍ እንደሚናገረው ይልቁንም በመጨረሻው ዘመን መፍራትና መንቀጥቀጥ ዝንጎችን የያዛቸው እንዳለ የተዘናጋነውን መፍራትና መንቀጥቀጥ ሳይዘን አይቀርም። ወገኖቼ ድንጋጤ አለ፣ ሁከት አለ፣ ፍርሃት አለ፣ መንቀጥቀጥ አለ፣ ስጋት አለ። ምን እንወሻሻለን? እቺ ምን እንኖርባት አለን የፍርሃት ዓለም አይደለች። የሚያስፈራ ያለባት ሰው የሚያስፈራ አውሬ የማያስፈራው ሰው የሚያስፈራው ሆኖ የተገራበጠባት አይደለም። በዚህ የምትኖር ከተማ የለችንም። በዚያችኛው ስ ተስፋ በምናደርጋ ክርስቲያኖች በምንጠብቃል በዚያች በምትመጣው በምንፈልጋል ከተማችን እስካላቸው ወይ፣ ነቢዩ እንዲህ ብሎ ይናገራል። በዚያ የሚያስፈራው የለም ይላል። ይህ ምንኛ ደስ ያሰኛል። በፍርሃት ማንኖርባትም ከተማ እንናፍቃለን። እንደውም ነቢዩ ኢሳይያስ እንዴት ብሎ እንደሚገልጻት ላንብብላችሁ። ምን ይላል? እውሮች የሚያዩባት ያላት የእውሮች አይን የሚያዩባት የደንቆሮ ጆሮ የሚሰማባት ድዳ መላስ የሚዘምርባት አንካሳ እንደሚዳቋ የሚዘልባት። ምን አይነት ከተማናት? ጉድለት የሌለባት በሙላት ብቻ የተሞላች ይህቺን ከተማ ትናፍቃት። ይህቺን ከተማ መኖራት ትፈልጎ። ክርስቲያኖች ወደዚች ከተማ ወደ ብርሃን ከተማ፣ እንቁና ወርቅ ወደሆነች ከተማ፣ የሰላም ማደሪያ ህመም የሌለባት ከተማ የሚያስፈራ የሌለባት ከተማ። አትጨርክኑ አትዘጋጁ። ልትመጣ እኮ ብዙ የቀራት እንዳይመስላችሁ። ሊመጣ ያለውም ይመጣል አይዘገይም ተብሎ ተጽፏል። ቅድም ካልኳችሁ ምልክቶች ሌላ በግልጽ በቅዱሳት መጻሕፍት የተጻፉት ቀስ እያሉ መፈጸም ጀምረዋል። ብዙ ሊቀር አይመስልም ወገኖቼ አሁን ልባችንን ማሳባችንን መንፈሳችንን ሰብስበ እንዲህ ወዳለችው ከተማ ጉዞ መጀመር የለብን እውነት ትፈልጓታላችሁ ነው ከዚህች ዓለም ጋር ተጣምቀናል ሌላ ከተማ አለች እቺ ምን ኖርባት ከተማና ዓለም አሁን አሁን የሐዘን ከተማ ናት ሙሉ ለሙሉ ከሰማናት እና ካየናት ልብ ምታደማናት። እንደ ሰው የሰው ነገር የሚገባ ስለ ሰው ግድ የሚሰጠን ከሆነ ምን ነው በሄርኩ መታሰኝና ሐዘን ሐዘን ሐዘን፣ ይህች ዓለም ጆሮ ጭቁ የሚያረግ አንዱን ስንሽ ያደረ ወዳም፣ አንዱን አለፍነው ስንል ሌላ ጎርፍ፣ አንዱን ተጠለልነው ስንል ሌላው ዶፉ ሐዘን። ታዲያ በዚህ ህች የሐዘን ከተማ በዚህች የሐዘን ዓለም በቃ ዝም ብለን መኖር ምን ፈልቀ አይደለም። ያለ እግዚአብሔር ቃል እንባዎችንም ሁሉ ካይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም። ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም። ችን ከተማት ናፍቁ እቺን ከተማ ትናፍቁ። ማንም እንደማያዝን ማንም እንደማይጮ ማንም እንደማይሰቃይ በዚች ከተማ በዚች ዓለም ላይ ዋስትና የለው። ባለ ጸጎች ደህተው አይተናል። ዋስትና የለንም። ባለ መሳሪያዎች፣ ባለ ጉልበቶች፣ አዋቂዎች ማንም ዋስትና እንደሌለው አይተናል። ዋስትና ያለን በሰማይ ብቻ በዚህች የምትኖር ከተማ የለችም። የሐዘን ከተማ የለችም። ትመጣ ዘንድ ያላትን እንጠብቃለን። ትመጣ ዘንድ ያላትን እንፈልጋለን። ይልቅ የሰርግ ከተማ የሆነች፣ ይልቅ የዝማሬ ከተማ የሆነች፣ ይልቅ የደስታ ከተማ የሆነች፣ ይልቅ የሳቅ ከተማ የሆነች፣ ይልቅ የፈንጠዝያ ከተማ የሆነች ይልቅ ውከት የሌለባት ጸጥታ ከተማ የሆነችውን እሷንን እናፈቃለን። የተወደዳችሁ ኦርቶዶክሳውያን፣ እቺ ከተማ የሰርጋችን ከተማ ናት። ደግማታለሁ። ለበጉ ሰርግ የታጩ ንጽህናቸውን የጠበቁ ሃይማኖታቸውን ያጸኑ በከበረው ስጋና ደም የተሞሸሩ እንደ አንዲት ንጽህት ድንግል ለክርስቶስ ሊቀርቡ የተዘጋጁ እንደ አምስቱ ቆነጃጂት በተስፋ ከጌታቸው ጋር በዚህች ከተማ ሊኖሩ የሚጠባበቁ ሁሉ ሰርጋቸውን የሚያደርጉባት ድል ያለ የበጉ ሰርግ የሚደረግባት ከተማ እኮ ናት። ይቺን ከተማ ማየት ትፈልጋላችሁ? ቅዱስ ዮሐንስ በራዩ ይህንን የገለጸልን የበጉ ሰርግራት ተዘጋጅቷል። ቤተ ክርስቲያንን ጥራት ሲል ድምጽ ይሰማል። ለኔና ለናንተ የተዘጋጀ ሰርግ አለ። ምዕመናን የሰርጋችን ቀን የሚደርስበት ቀን እንደሆነ ታስባላችሁ። እለተ መጽሐፍ የክርስቶስ ወደ እኛ መምጣት ብቻ አይደለም። እኛም ወደ ክርስቶስ የምንሄድበት የሞታችን መንገድ ለሰምጻታችን እኮ ነው። የሰርጋችን ቀን ማለት እኮ እሱ ነው። እዚህ ሰርግ ላይ አለመገኘት አያሳዝንም ወገኖች? አዎ የሰርግ ከተማ አለች፣ የምንፈልጋት እዚህ አለመድረስ ነው መዘጋጀት። እዚህ ካለ መጣበቃችን ቀስ ብለን ፈቀቅ ነው ማለት ያለብን ወገኖች። ተወደዳቸው ኦርቶዶክስ አብያ በዚያች በሰማይ ከተማ አለች። ወደዚያች ከተማ እዚህ ጭቅስበት ጀምሮ ህሊናችን እያሰባት ልባችን እያመላለሳል። ጭክ ብለን እቺን የምንኖርባትን ዓለም እንጣበቅባት። የምር ልባችንን ማሰባችንን ማንስታል። እንደ መንገደኛ፣ እንደ አላፊ ደግሞም እንደ ስደተኛ ራሳችንን አለማምደን እንጠራለን። አታማችሁም። እንደዛ ካሰባችሁ የምታጡት ነገር ካለ አያማችሁ ስለ ገንዘብም በዚህ ዓለም ስላለውም ዝናና ውዳሴ ስለ ስልጣንም ወይም ስለ ማግኘት በጣም በትኩረት የምትጨነቁ ከሆነ ትታመማላችሁ። አላፊና አግዳሚ ብቻ እንደሆናችሁ ካሰባችሁ ግን አትታመሙ። ምክንያቱም የተስፋ ከተማ እንዳላችሁ ታስባላችሁ። እና እንዲህ ብንለው አይሻልም? በተለይ እኔ የሚጨንቀኝ ጌታ ሆይ፣ ሃይማኖት የሚያስገድ መከራ ሳይመጣብን ጌታ ሆይ ቶሎ ወደዚሽ ከተማ ውሰደን ብንለው አይሻል? ይሻላል። አይሻል? አዎ። የሚያስጨንቅ መከራ መጥቶ አንተን ሳንክድህ ጌታ ሆይ ናና ውሰደን ብንለው አይሻል? እንዳመን እንዳስቀደስን እንደቆረብን ቤተ መቅደስ እንደተመላለስን የዚህ ዓለም ሐሳብ ሳያታልለን የዓለም ምኞት ሳይማርከን የዓይን አእምሮት ሳያስቀረን፣ አንተን ብቻ እያየን ጌታ ሆይ እባክህ ና እና ውሰድን ብንለው አይሻል? በዚህ የምትኖር ከተማ የለችንም። ትመጣ ዘንድ ያላትን በሉልኝ። አትፈልጓት፣ አትፈልጓት። በልቦናችን ይሳለብን። አሜን። ይቆየን።